አነጋጋሪውና ውስብስቡ የጽጌና የዳኒ ህይወት። እንደሚታወቀው ሰሞኑን አንድ ሰው ይዛ መጣ ነበር። የምወደው የማፈቅረው ሰው ይሄ ነው አንተ ከህይወቴ ውጣልኝ በማለት እንግዲህ ለዳኒ ንግግሯን ብታስተላልፍም ዳኒ ደግሞ ፍቅሯ አገርሽቶበት እባክሽ፣ እያላት እየለመናት ይገኛል። ፅጌ ደግሞ በአቋሟ እንደ ጸናሽ ትገኛለች። አልፈልግህም፣ የራሴን ህይወት ጀምሬያለሁ፣ የራሴን ምዕራፍ ጀምሬያለሁ፣ የራሴን መንገድ መርጫለሁ፣ ከህይወቴ ውጣልኝ ብትለውም ዳኒ ግን ከህይወቷ በተደጋጋሚ እየገባ እንጂ ሲወጣ አይተነው አናቅም። ገብቶም በጥብጦ ረብሾ እጅግ በጣም በሚያሳዝን ሁኔታ አናዷት አበሳጭቷት ነው የሚሄደው። ሰሞኑን ደግሞ አንድ የሰማነው ወሬ አለ። ጽጌ እጅግ በጣም በሚያሳዝን ሁኔታ ውስጥ፣ ግራ በመጋባት ሁኔታ ውስጥ ትገኛለች። ባሌ ነው፣ ፍቅረኛዬ ነው፣ ለወደፊት ብዙ እቅዶች፣ ህልሞች አሉኝ ብላ ያመጣችው አንድ ቆንጅዬ ልጅ ከዳኒ ጋር ያላቸውን ግንኙነት ስላልፈለገ ዳኒ ተንበርክኮ አንቺ የኔ ነሽ፣ እኔ ነው የምታገቢው ቢላትም፣ ጽጌ ልትቀበለው አልቻለችም። ነገር ግን መልሷ እሺ እንደሚልና ወይም ደግሞ ግራ የተጋባ መልስ ስለነበረ ይህንን የሰማው አዲሱ ፍቅረኛ ጥሏት ወደ ሀገሩ ኮብልሏል። ጽጌም እባክህን፣ አንተ ነው ይህንን ነገር ያበላሻው ስለዚህ አንተነህ ማስተካከል ያለብህ፣ ወደ ደብረ ዘይት አሁኑኑ በመኪና እየነዳህ እንድትወስደኝ እፈልጋለሁ ስትል ጽጌና ዳኒ ፊት ለፊት ተናንቀዋል ማለት ነው። ዳኒ ደግሞ አያገባኝም ስለሄደ፣ እንደውም ደስ ብሎኛል። አንቺ እሱን አትፈልጊውም፣ ከእኔ ውጪ ማንም ሰው አይታይሽም፣ ከኔ ውጭ ማንንም ሰው ልታፈቅሪ አትችይም፣ ከኔ ውጪ ከማንም ሰው ጋር መሆን አትችይም በማለት እንግዲህ ትልቅ ማስፈራሪያ ዛቻ እየሰጣት ይገኛል። ጽጌም በዚህ ንግግሩ እጅግ በጣም አዝናለች፣ በጣም ተናዳለች፣ በጣም ተበሳጭታለች። ስለዚህ ያለበት ድረስ እሄዳለሁም በማለት እንግዲህ እየተናገረች ይገኛል። በጣም በቁጭት በብስጭት በንዴት ውስጥ ትገኛለች። ነገር ግን የመረጠችው ጉዞ የመረጠችው ሰው እጅግ በጣም አስጊ እንደሆነ ነው እኔ የምንረዳው ውድ የቻናሌ ቤተሰቦች ብያላችሁበት ሰላማችሁ ይብዛ። ስለመጣችሁ ከልብ አመሰግናለሁ። እንግዲህ የዳኒና የጽጌ ህይወት እጅግ በጣም አሰልቺ እጅግ በጣም አጨቃጫቂ እጅግ በጣም አነጋጋሪ እጅግ በጣም ውስብስብ የሆነ አወዛጋቢ ህይወትን እየኖሩ ይገኛሉ። ከልጅነታቸው እስከ እውቀታቸው ድረስ ማለት ነው እና ሰሞኑን እንግዲህ ዳኒ ፊን ፊት ፊት ብሎ ጠጋብ ጠጋብ ጥገብ በቃ አናቱ ላይ ወጦበት በቃ እንዲህ እንዲህ ሲያደርገው ነበረ። ሰሞኑ ደሞ ጽጌ በቃ ከህይወት ያስወጥቻለሁ፣ ውጣልኝ፣ አልፈልግም፣ ሌላ ሰው ነው የምፈልገው፣ ሁሌ ጭቅጭቅ፣ ሁሌ ክርክር አልፈልግም ብላ ቁርጡን ስትነግረው ድጋሚ አዝኖ ተከፍቶ የምሯን ጥላ ልትሄድ ነው እንዴ? የምሯን ልትተወኝ ነው እንዴ ብሎ ፍርሃት ውስጥ በመግባት እንግዲህ ድጋሚ ተመልሶ መጥቶ አበባ በማምጣት ቤቷ ድረስ በመምጣት እየለመናት እያባበላት ይገኛል። ግን እርግጠኛ ነኝ የምነግራችሁ ነገር እጁ ከገባች በኋላ መከሯን እንደሚያሳያት እርግጠኛ ነኝ እነግራችኋለሁ። ግን እስኪ መጀመሪያ ስለ አዲሱ ልጅ እናውራ። አዲሱ ልጅ እንግዲህ የዳኔን ባህሪ ያውቃል፣ ሳያውቅ አይደለም የገባው። የዳኔና የጽጌን ግንኙነትም በደንብ ያውቃል፣ ሳያውቅ አይደለም የገባው። ሜቢ እየቀለደ ካልሆነ አላውቅም። የእውነቱን ከሆነ አሁን ላይ መሄዱ ጥርግ ማለቱ ጥሩ ነው። ለምን ለጽጌም የሚሆና ሰው አይደለም ማለት የሆነ እየቆየ ቢሄድ እየቆየ እየቆየ ሲሄድ የሆነ ባህር የሚወጣው ጥሩ ያልሆነ ባህር ያለው ሰው ነው የሚመስለው። እና ከአሁኑ እንግዲህ ተናዶ፣ ተበሳጭቶ ምንም ነገር ሳይናገር ቪዲዮን አይቶ እንደውም ዳኒ ነበር ሲያስቸግራት፣ ሲያበሳጫት ያለ ፍላጎቷ ቁጭ ብሎ አበባ ተቀበይኝ እኔን ነው የምታገቢው ከእኔ ጋ ነው የምትወኙ የፍቅር ግንኙነት ከኔ ጋ ነው ሊኖርሽ የሚገባው ምናምን ብሎ ሲያጨናንቃት ነው ያየው እንጂ እሷ ያን ያህል ፍላጎት አልነበራት። ደክሞኛል ነው ያለችው። በቃ የራሴን ኑሮ መኖር እፈልጋለሁ። ተወኝ፣ ስንት ጊዜ ለምኝሃለሁ፣ ስንት ጊዜ አባብያሃለሁ። ከዚህ በኋላ ግን አልችልም፣ በቃ ተወኝ፣ አንድ ቀን አትቀየርም ብላ ነው መልስ የሰጠችው። ግን ይሄ ልጅ ለምን ዳኔን አገኘሹ ብሏት ይሁን ለምን ዳኔ አበባ ይዞላት መጣ ብሎ ይሁን ብን ብሎ ነው የጠፋው። መጥፋቱ ጥሩ ነው ለጽጌ የማይጠቅማ ሰው ስለሆነ ማለት ነው። ለምን አንዳንዴ ተናግሬያለሁ፣ እንዲህ ከማያውቁት መላእክ የሚያውቁት ሰይጣን ይሻላል። የእውነት አሁን ከመጣው ልጅ ምኑም አልተመቸኝ፣ እኔ ምንም አልጣመኝም። ነገ ከነገ ወዲያ ከባድ ችግር እንደሚፈጠር አውቃለሁ። ማለት የሆነ ጉረኛ ነው የሚመስለኝ፣ እንደውም ዳኒ የሆነ ግልጽ፣ ባህሪውን እናውቃለን፣ እብድ ነው ዳኒ። የታወቀ ነው ግን የሚያስጠላው ባህሪው ጨዋታው ቀልዱ፣ ለስራ ያለው ተነሳሽነት በቃ በደንብ ማስመሰል ይችላል። እናምን እሱን አደንቀዋለሁ። ግን ክብር የሚባል ነገር አለ። ይውላችሁ ሰው በተለይ ለሴት ልጅ በቃ ትልቅ ክብር ማሳየት አለብን። በተለይ ለሰው ልጅ በቃ ክብር ማሳየት አለብን። አጠገባችን ያለን ሰው ካላከበርን ሌላ ሰው አልፈን ልናከብር አንችልም። ስለዚህ ዳኒ ላይ የታየበት ባህሪ ይሄ ነው። ነገ አብሯት ቢሆን በቃ ሲያቃጥላት ነው የሚከርመው። በቃ የሆነ እልህ ይወዳል፣ የሆነ ክርክር አልሸነፍ ባይነቱ በጣም በቃ አስቸጋሪ ነው። በቃ ከሰው ጋር ተስማምተው ለመኖር በጣም የሚከብደው ነው የሚመስለኝ። እንደኔ የማይሆን ባህሪ ስላለው ከሰዎች ወጣ ያለ ባህሪ ነው ያለው እና ይሄ ልጅ ደግሞ እንግዲህ ከአሁኑ ኩርፍ ኩርፍ እያለ ይገኛል። ጽጌ ደግሞ እሱን እየተለማመጠች ነው የምትገኘው። አንድ ነገር ልንገርሽ ጽጌ፣ ተከትየው ደብረ ዘይት ነው ምንድን ነው ቢሾፍቱ ነው መሄዳለው እያልሽ ነበረ። ግን ይቅርብሽና የመመክርሽ ነገር ይቅርብሽ ለምን እንኳን ተከትለሻቸው ወንዶች ማለት ነው ተከትለውን ራሱ አልቻልናቸውም የእውነት ነገ ዋጋ የሚያስከፍልሽን ነገር አታድርጊ በጣም ቆንጆ ነሽ በጣም ታምራ ያለሽ እስማርት የሆንሽ ልጅ ነሽ ምንም የሚጎልሽ ነገር የለም ካለባበስሽ ከጸጉርሽ ስታይል በቃ ሁሉ ነገር በጣም አራዳ የሆንሽ ልጅ ነሽ ንቀት ያልሽ በቃ የከተማ ልጅ ይመችሽ አራዳ ማለት በቃ ንቁ የሆነ ቆንጆ የሆነ አለ አይደለ? አስተሳሰቡ ጥሩ አስተሳሰብ፣ ቆንጆ አስተሳሰብ ያለው ሰው ነው። እና ፅጌ ምንም የሚጎልሽ ነገር አለ ብዬ አላስብም፣ ግን ከጎንሽ አንድ ሰው ወይ ዳኔ ወይ ከህይወትሽ አይወጣ ወይ አይገባ፣ በቃ አሳስሮ አስቀምጦሻል። ይሄ ነገር ደግሞ አንዳንዴ አንዳንድ ሰዎች በህይወታችን ወይ አይሄዱ ወይ አይመጡ፣ ሄዱ ሲባሉ ይመጣሉ፣ መጡ ሲባሉ ይሄዳሉ። ግራ የሚያጋባ ህይወት ውስጥ ያስገቡናል። በቃ ህይወታችን አንድ ቀን እምባ፣ አንድ ቀን የሆነ እንዴት ነው ደስታ ሁሌ ደስታ የሌለው በቃ፣ ሰላማችሁን ነው የሚያሳጧችሁ። እና ያ ማለት ዳኒ ማለት ነው። እና ጽጌ፣ ልነግርሽ የምችለው ነገር ከዳኒ ጋር ተበሳጭተች ነው ይህን ነገር የጀመርሽው። ኦፍኮርስ ሁሉም ሰው ያውቃል ዳኒ የሚያውቃል ሁላችንም እናውቃለን ግን ሄ ልጅ አይሆንሽም፣ እንደዚህ በተከተልሽ ቁጥር ምናምን የሆነ ክብርሽን ነው እያጣሽ የምትሄዱ። ለራስሽ ክብር መጀመሪያ መጨነቅ አለብሽ፣ ስለ ራስሽ መኖር አለብሽ። እና በጣም ነው የምትመች፣ በነገራችን ላይ ማለት ነው። አንዳንዴ ወጣለ ነገር እኔ ባለፈው ጠልቻችሁ የነበርኳችሁ ወይም ደግሞ በጣም ተናድጄ ባችሁ የነበረው ባብሮሽ እና በሮታ ማልገብታችሁ ያደረጋችሁት ነገር በጣም የሚያስጠላ ነገር ነበረ። በእርግጥ ሰው ባለፈ ማንነቱ ሊወቀስ አይገባም። ይቅርታ በተለይ ከጠየቀ ጥፋቱን አምኖ አንድ ሰው ይቅርታ ካለ እያነሳው አሁን በፊት ያጠፋችሁትን ጥፋት ዛሬ እያነሳው ሊወቅሳችሁ ሊሰድባችሁ አልችልም። ግን ያኔ በጣም ተበሳጨችባችሁ ነበረ እና ያለፈ ነገር ነው ትችዋለኝ እና ግን ፅጌ ልነግርሽ የምችለው ነገር ሁሌ ልጅነት የለም፣ ሁሌ ቀልድ የለም፣ ሁሌ ምናምን ነገር የለም። የራሽን መስመር ጀምሪ የራሽን ህይወት ጀምሪ ዳኒ ስርዓቱን ከያዘ እውነት ለመናገር የሚዝ ሰው አይደለም ገና በቃ አፈር ጭቃ ነው የሚያስበላት እውነት ለመናገር ለምን በተለይ ደግሞ እንዲያፈቀርኩ ምናም ብላ በአንደበቷ አውጥታ ብትናገር እንዲ እውነት ዳኒ ጉራውን አንችለውም እና ልጁ በመሄዱ ደግሞ ደስ ብሎታል ልጁ ደግሞ እየተናደደ ይገኛል አንተ አሁን እኔ እንጃ አላውቅም የሚወድሽ ሰው ሲጀመር በቃ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል የብሬን ነው ይሄ ያ ማለት ይሄ ልጅ ነው። በቃ ትክክለኛ አባባሉና ያገኘውና ጽጉ ወንድ መከተል አይጠበቅብሽም እንደ እንቁላል የሴትነት የሚገባሽን ፍቅር ሰጥቶ ቁጭም ያደረግሽ ብዙ ሰው አለና መጨነቅ የለብሽም። ዳኒ ተስተካክሉ አንድ ላይ ቢሆኑ አብራችን ያደጋችሁ ብዙ ችግሮችን ብዙ መከራዎችን አልፋችኋል። አንቺም የራስሽ የግልሽ ችግር ነበረብሽ፣ እሱም የግሉ ችግር። አንድ ላይ መሆናችሁ በጣም ከባባድ ችግሮችን አሳልፋችኋል፣ ምናምን ነገር ያ ሁሉ ረዥም ጉዞ ተጉዛችኋል። እናንተን ደግሞ አራያ አድርጎ በጣም በቃ የሚወዳችሁ ሰው የሚከታተላችሁ ሰው አለና ለነዛ ሰዎችም ደግሞ ትምህርት መስጠት አለባችሁ። ትምህርት ሰጪን ነገር ፖስት ማድረግ አለባችሁ ብዬ ነው የማስበው። እና ከተስተካከለ ዳኒ አብረው ብትሆን ደስ ይለኛል። ግን ችግሩ ችግሩ ምንድን ነው የሚሆናት አይነት ማለት ክብር የሚባል ነገር የሚያውቃ አይመስለኝም ዳኒ ማለት ነው እና ፕሊዝ ዳኒ ወደ ራስ ተመለስ። ፅጌ ደግሞ ወደ ራስሽ ተመለሽ። ወንድን መለመን አይጠበቅብሽም። የሄደው ይሄድ በቃ። ከሄደ ለምን ትጨነቂያለሽ? ለማይሆንሽ ሰው፣ ለጊዜው ለመጣ ሰው ይህን ያህል ለምን ትጨነቂያለሽ? እና ዳኒ ደግሞ በክብር አውራት ቢያንስ እንደ ሰው እንደው እንደ ጽጌ እንኳን ባይሆን እንደ ሰው ሪስፔክት ሊኖር ይገባል። እና ይህንን ነው ልል የምችለው። ብቻ ግን ሰሞኑን ትንሽ ትንሽ ሳይሆን ከባባድ ነገሮችን እያየን እንገኛለን። ጽጌ ምልህ ተጋብታለች፣ ጥጋቡ እስኪበርድለት በቃ። ጥጋብ ጥጋብ ያሉ አናቱ ላይ የተሰቀለው እግሩ ስር ወድቆ መሬት ላይ ሳይቀበር አትተውም። ዳኒ ደሞ እልህ ከገባ አስቡት፣ የሱ ደግሞ ይብሳል። በጣም አስቸጋሪ ነው የሚሆነውና ልህ እንደዚህ አልሸነፍ ባይነት ቤት ያፈርሳል እንጂ ሲገነባይቹ አላቅምና፣ እየተዋደዳችሁ እየተፋቀራችሁ መለየት የለባችሁም። የእውነቴን መናገር ያለብኝ ነገር ማለት ነውና ነገራቶችን፣ ችግሮችን ተነጋግራችሁ ፈተታችሁ ኑራችሁን ኑሩ። ሰው እንደሆነ ዛሬ አውርቶ አውርቶ ምናምን ትቷችሁ ይሄዳል። ማንም ምንም አያገባውም። እኛውን እዚህ አውር አወራው፣ ሀሳብ ሰጠው፣ ምናምን የራሴን ህይወት ነው የምኖረው፣ የእናንተን ህይወት አልኖርም። ግን እንደዚህ ትክክል ያልሆነ ነገር ሲታይ እናንተ ደግሞ የሚዲያ ሰዎች ናችሁ ብዙ እናንተን አራያ አድርጎ የሚከታተል ሰው አለና አስተማሪ ነገር ከቻላችሁበት ፖስቶ። ካልሆነ ደግሞ እንግዲህ ጽጌ ያለጀው የከሄደ ይሄድ፣ ምንም አስፈላጊ አይደለም። ሲጀመር ከዳኒ ጋር ያለውን ነገር ብታስተካክሉ ተነጋግራችሁ ለአንድ ሌላ ለመጨረሻ ጊዜ ብላችሁ ሁለታችሁ ጊዜ ወስዳችሁ ብታወሩ የተሻለ ነው ብዬ አስባለሁ። እንግዲህ ጽጌ በጣም ነው የተበሳጨችበት። በቃ አንተ ነው የወሰድከው፣ አንተ ነው እንደዚህ ምናምን፣ ቀለበት ምናምን ብላ አበባ ይዛ ስትመጣ የሄደው። ውሰደኝ በቃ፣ ደብረ ዘይት እንድታደርሰኝ ይፈልጋሉ ደብረ ዘይት ውሰደኝ፣ ያለበት ጋር ውሰደኝ፣ ሄዷል ምናምን። ዳኒ ደግሞ እንኳን አግኝተው ባለ ነው በጣም ያሳቀኝ። ስልክ ሲያወራው ነበረ ና እንዳትመጣ ድሮም ጽጌን ብዬ ነው እንጂ ምናምን እያለ እውነቱን ነው እንዴ? በማያገባው ገብቶ ሲጀመር ማለት ነው ይሄን ነገር ማስተካከል ያለባት እኮ ሲጀመር ማለት ነው። ፍቅረኛ እንዳላት እያወቀ ከእሱ ጋር ያልጨረሰችው ነገር እንዳለ እያወቀ ለምን መጥቶ ይገባል? በግ ነው እንዴ? ዝም ብሎ ተጎትቶ የሚመጣው? ከዛስ፣ ይሄ ነገር ልክ አዲስ እንደተፈጠረ ዳኒ ጽጌን አሁን ነው እንዴ ማስቸገር የጀመረው? ዳኒ ጽጌ ጋር ሂዶ አበባ ይዞ እወድሻለሁ እንደዚህ ማለት የጀመረው አሁን ነው እንዴ ማስቸገር የጀመረው ዛሬ ነው እንዴ ቆይታለኩ ያንን ነገር ሳታጣራ ሳታይ ነው እንዴ የገባህ? ከገባህ ደግሞ እያወክ ገና ለገና ምንም አላደረግኩ ምናም ብላ እንደዚህ በዚህ ልክ ተጨንቃ ስታወራውስ ማለት ነው። ኧረ ይገርማል። ይመችህ። የምር በጣም ነው ያሳቀኝ። ና በጣም ለምኑ ለምኑኛለ። ጭራሽ ደብረ ዘይት አልሄደም። አረን፣ የአሜሪካ ራሱ ገብተ በተገላገለች። የምር ነው የቱን። አንዳንዴ ይውላችሁ፣ መልክት አጥቦ አይጠጣም። የቱንም ያህል ቆንጆ ሊሆን ይችላል ቁንጅና ታጥባ አይጠጣም። የእውነት ከባህሪያችሁ ጋ ከስነ ምግባራችሁ ጋር ከሰውነታችሁ ማለት ከሰው አይነታችሁ ጋር ነው አብራችሁ አንድ ሰው ጋር አብራችሁ ሊኖር ይችላል እንጂ በቁንጅናው የቱንም ያ ለምን የአለም ቆንጆ የአለም ቆንጆ አይሆንም። መልኩን እያጠበች ጧጧት አጠጣውም ወይ ማታ ማታ አትጠጣውም ወይ አብረው ቁጭ ሲሉ እያጠበች አትጠጣም። መልክ ታጥባ አይጠጣም። በመልክ ማሰብ የለብንም ጽጌ። ከዚህም በላይ ቆንጆ ማግባት ትችላለች፣ ቆንጆ ስለሆነች በጣም ኮንፊደንስ ያላት ጀግና ሴት ስለሆነች ማለት ነው እና ግን ይልድ ጢባሩን ከዚ ገና ከጅምሩ የሚነፋ ከሆነ በቃ አያስፈልግ ማይሆናት ሰው ነው። የእውነት ነው እንዴ? ብቻ ግን መሆን መኖር አይቻለም እንዴ ለብቻ ማንን ከለማንም ሰው ሳይሆኑ ከማንም ሰው ጋር መሆን ሳይቻል ዝም ብሎ መቀመጥ አይቻልም ግን ያኮ ይቻላል። አሁን ጽጌ እያደረገች ያለችው ምንድነው? ዳኒ በእርግጥ ጽጌ ምንድ ነው ዳኒ ስርዓቱን እንዲይዝ ወደ ራሱ እንዲመለስ ምናምን ነገር ነው፣ ለእሱ ትምህርት እንዲሆነው ብላ ነው እያደረገች ያለችው፣ የማይሆን ህይወት ውስጥ እየገባች ያለችው ግን ዳኒም እየነገራት ነው። የጀመርሽው ነገር ጥሩ አይደለም፣ ወደ ራስሽ ተመለሽ እያላት ነው። ግን እሷ ልትሰማው ፈቃደኛ አይደለችም። ለማንኛውም ደብረ ዘይት ሄዳለሁ ብላለች። ደብረ ዘይት እንግዲ የምርም ጨክንሽ ከገባሽ እስቃለሁ እኔ ደግሞም፣ የሚረዳሽ ሰው በቃ ገና ሳት ነግሩ ይረዳሻል። በቃ ዳኒ እያስቸገራት ነው ብሎ ሊያስብ ይችላል። ችግር የለውም በቃ ብሎ ሊያወራ ይችላል እንጂ እንደዚህ ሀገር ጥሎ የሚጠፋ ከሆነ ይሄማ፣ ነገ የሆነ ችግር ሲፈጠር በቃ ጉድጓድ ቆፍሬ ካልገባው ነው የሚለው። ስለዚህ እንደዚህ አይነት ሰው ምን ያደረግላታል? አቋም የሌለው ሰው፣ የማይከራከርላት ሰው፣ ለእሷ ዘብ የማይቆም ሰው፣ አለውልሽ የማይላት መከታ የማይሆናት ሰው ምን ያደረግላታል? ካሁኑ ብትርቀው ብትሸሸው አይሻልም ነው። ግን እንደኔ እንደኔ ከዚህ በኋላ ጽጌ ፕራንኮም ይብቃት። ዳኒ የሚላትን ነገር ሰምታ ወይም ደግሞ ዳኒን በዚሁ አሁን ለምሳሌ በጣም በቃ ፍቅር ውስጥ ነው ያለው፣ ወይም ደግሞ በቃ የሰው ሆነች ብሎ ደንግጧል፣ ፈርቷላ። የሆነ ሰዓት ላይ ቀጥራው ቁጭ ብሎ ብቻቸውን ማውራት አለባቸው። በዚህ በዚህ መንገድ ተሳስታል። ስለዚህ ከዚህ በኋላ ይህንን ማስተካከል ካለብህ አስተካክልና አብረን እንቀጥላለን፣ ካልሆነ ይሄ የመጨረሻችን ነው የሚሆነው። በህይወቴ አትምጣብኝ። እያስቸገራት ዝም ማለት አይጠበቅባትም። ብዙ ጓደኞች አሏት፣ ለእነሱ መናገር ትችላለች። በቃ ያለ ፍላጎቴ እንደዚህ እያደረገ ለህግ ራሱ ሄዳ መናገር ትችላለች። ምክንያቱም እ ሁሌ እየቀለደ እሱ ወንድ ነው። እግዚአብሔርን በጣም ብዙ አመት ቆይቶ ራሱ ማግባት ይችላል። ችግድን ሴት ናታ። እያንዳንዱ ሰከንዷ፣ እያንዳንዱ ደቂቃ፣ እያንዳንዱ ቀን ለእሷ ቫሊው አለ ይችላል ትልቅ ትርጉም አለውና ያ ነገር ነው መሆን ያለበት ሚስተካከል ከሆነ ተስተካክሎ አብራችሁ ትቀጥላላችሁ እንደምትዋደዱት ግን እንዲ እየተዋደዳችሁ እየተፋቀራችሁ ደግሞ መለያየቱ ከባድ ነው ግን ደግሞ ህይወት ደግሞ አንዳንዴ ታስገድዳችኋለች ቁጭ ከማለት ከማይሆናችሁ ሰው ጋር ሆናችሁ እድሜ ልካችሁን ስትቃጠሉ ገና ፍቅር አለ ብላችሁ ከምትኖሩ የምር ጽጌ የምታፈቅሩ ስትከተይ የሚያፈቅርሽን ሰው እንዳታጨ ትልቅ ስጋት አለብኝ የሚያፈቅርሽን ሰው ጋር ተከትለሽ እጅ የምር እንደ ንግስት ነው የሚያኖርሽ በቃ በደስታ ነው የምትሞይው፣ የደስታ አምባ ነው የምታለቅሽው እንጂ እንደ በዚህ በሱ ምክንያት በቃ ስታለቅሻት ነው። እና ይህን ነው ልል የምችለው። ከቻላችሁ አስተካክሉት፣ ነገር ወቶችን አዲስ ሰው የሚመጣ አዲስ ባህሪ አዲስ ነገር አዲስ ጸባይ ይዞ ነው የሚመጣውና የነበረው ይሻላል ለማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉኝ አትርሱ። ጉዞ ወደ ሀምሳ ሺ ኬ። አመሰግናለሁ። በጣም ነው ወዳችሁ የምር። ኮሜንታችሁን ደግሞ አስቀምጦልኝ የወላችሁንም አነባለሁ። ሰላም አሉልኝ።